ቀጣዩ መሰናዶ በጥቂቱ ይህን ጥያቄ የሚመልስ ነው የሚሆነው። ይህን ደግሞ ልትነግረን ባልደረባችን መቅደስ ደምስ ስቱዲዮ ደርሳለች። መቅደስ መቀጠል ትችላለች። አመሰግናለሁ ፎወርቅ። እንግዲህ የአለም አቀፍ መገናኛ ብዙሀን በስፋት የዘገቧቸው ጉዳዮች ምንድን ናቸው የሚለውን ከእነሱ መካከል እንግዲህ መራጠን በዋነኝነት የምንመለከት ይሆናል። የመጀመሪያ መዳረሻችን የሚሆነው ቢቢሲን ጨምሮ እንግዲህ የተለያዩ መገናኛ ብዙሀን በስፋት የዘገቡት ጉዳይ እንግዲህ የእስራኤሉና የሀማስ በጋዛ ምድር ሲካሄድ የነበረው ጦርነት ማብቂያ ያገኘ ዘንድ እንግዲህ አዲስ ምዕራፍ ይከፍታል የተባለውን ጉዳይ በተመለከተ ነው። እንግዲህ እስራኤል የመጀመሪያውን ምዕራፍ የተኩስ አቁም ስምምነት ስለመቀበሏ እንግዲህ የሀገሪቱ ፕሬዚዳንት አስታውቀዋል። እንግዲህ እንደሚታወቀው ከሁለት አመት በላይ በዛ በጋዛ ምድር ሲካሄድ የነበረው ጦርነት የተለያዩ ዓለም አቀፍ አካላት እንግዲህ ሲያወግዙትና እንዲያ በቃም ጥሪ ሲያቀርቡ በት የነበረው ጉዳይ ነው። እንግዲህ በስተመጨረሻም እስራኤል በአሜሪካ በግብጽና በሌሎች ሀገራት አደራዳሪነት እንግዲህ ጦርነቱ ያበቃ ዘንድ ከስምምነት መድረሷን ያሳወቀችበት የመጀመሪያው ምዕራፍ እንግዲህ የጦርነት መቋጫ ጉዳይ የተለያዩ መገናኛ ብዙኃን በስፋት እየዘገቡት ይገኛሉ። እንደሚታወቀው እንግዲህ በጋዛ ምድር እየተካሄደ የሚገኘው ጦርነት በርካታ ንጹሐን ዜጎችን ከቀያቸው ያፈናቀለ፣ በርካቶችን ደግሞ ለሞትና ለጉዳት የዳረገ እንደሆነ ይታወቃል። እንግዲህ የእስራኤሉም ጠቅላይ ሚኒስትር ይህንን ተከትሎ ዜጎቻቸው ሟቾችን ጨምሮ በዛች ጋዛ ምድር የሚገኙ ታጋች ዜጎቻቸው እንግዲህ የሚለቀቁበት አዲስ ምዕራፍ እንደሆነ ነው እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማህበራዊ ትስር ገጻቸው ያስታወቁት። እንግዲህ ይህንን ብስራት ተከትሎ እስራኤላውያን ብሎም ደግሞ ፍልስጤማውያን እንግዲህ ይህንን ደስታ በስፋት እያከበሩት እንደሚገኝ ነው እንግዲህ መገናኛ ብዙኃን በስፋት እየዘገቡት የሚገኘው ጉዳይ። ይህንን ተከትሎ እንግዲህ ከ ይሄ ወሬ ከተሰማበት ጊዜ ጀምሮ በርካቶች ወደ ዛች ሀገር እንግዲህ እየተመለሱ ይገኛሉ፣ ፍልስጤማውያን ወደ ጋዛ ምድር ማለት ነው። ይህን ተከትሎ እንግዲህ በዛች ሀገር ላይ የሰብአዊ እርዳታ ምግብና መድኃኒትን ጨምሮ ነዳጅ ጭምር እንግዲህ ወደዛች ሀገር የሚገባበት ሁኔታ እንግዲህ በስፋት እየተዘጋጀ ስለመሆኑ ነው የታወቀው። በመሆኑም እንግዲህ በዚች በሚቀጥሉ ሰባ ሁለት ሰዓታት ውስጥ እንግዲህ በርካታ የእስራኤል ዜጎች እንደሚለቀቁ ብሎም ደግሞ በእስራኤል ስር የሚገኙ የፍልስጤም ዜጎችም እንደዚያው እንደሚለቀቁ እንግዲህ ስምምነቱ ያትታል። ይሄ ነው እንግዲህ በተለያዩ ዓለም አቀፍ መገናኛ ብዙሀን በስፋት እየዘገቧቸው ከሚገኙ ጉዳዮች መካከል። ወደ ሁለተኛው ጉዳያችን ስናመራ የቬንዙዌላን ጉዳይ እናገኛለን። እንግዲህ የዓለም የሰላም ሽልማት እንግዲህ ወደ ቬንዙዌላ ማቅናቱ ነው እንግዲህ በስፋት እየተነገረ የሚገኘው። በየዓመቱ የሚካሄደው ይህ የኖቤል የሰላም ሽልማት እንግዲህ እንደሚታወቀው የአሜሪካውን ፕሬዚዳንት ትራምፕን ጨምሮ በርካቶች ፍላጎት እንዳላቸው እንግዲህ ለዚህ ጉዳይ በስፋት ሲዘገብ መቆየቱ የሚታወስ ነው። በተለይም ትራምፕ ደግሞ ወደ ስልጣን ከመጡ በኋላ ወደ ሁለተኛው የስልጣን ዘመናቸውን ከያዙ በኋላ እንግዲህ በዚች ሀገር ብሎ በአለም ላይ የሚካሄዱ ጦርነቶችን በማስቆም የአለም የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ የቆዩት ጉዳይ እንደነበረ የሚታወስ ነው። ታዲያ ትራምፕም ይሁኑ ሌሎች መሪዎች ብሎም ግለሰቦች ይህንን ሽልማት የፈለጉት ቢሆንም ይህ ሽልማት ግን ወደ ቬንዙዌላዋ የፖለቲካ የተቀናቃኝ የፖለቲካ ፓርቲ መሪ መሄዱ ነው እንግዲህ በስፋት እየተነገረ የሚገኘው። ይቺ የ58 ዓመቷ መሪ እንግዲህ እንደሚታወቀው በዛች ሀገር ዲሞክራሲ እንዲሰፍን ብሎም ደግሞ በዲሞክራሲ የሚሰቃዩ ዜጎች ነፃ ይወጡ ዘንድ እንግዲህ ላለፉት ከ20 ዓመታት ለሚበልጥ ጊዜ ስትታገል የቆየች እንደነበረች እንግዲህ ዓለም አቀፍ መገናኛ ብዙሀን ታሪኳን አስታውሰውታል። ትራምፕም ቢሆኑ ሌሎች በርካታ ዜጎች ይህንን ቢመኙም ግን ይህች ግለሰብ እንግዲህ ሽልማቱ አሸናፊ መሆኗን ነው እንግዲህ በስፋት እየተነገረ የሚገኘው። በተለይም ደግሞ ከሁለት ከአመት በፊት በተካሄደው በዛች ሀገር ፕሬዚዳንታዊ ምርጫ ላይ ለመሳተፍ ጥረት አድርጋ እንደተከለከለችና እስከ መጨረሻው እንደታገደች እንግዲህ የታሪክ በዛ ገብቶች ይናገራሉ። በመሆኑም ታዲያ እዚህ በኋላ እንግዲህ በተለያዩ የተቃውሞ ሰልፎች እንግዲህ በዛች ሀገር ተካሂዶ ነበር። እዚህ ላይ በመሳተፍም እንግዲህ በዛች ሀገር ፕሬዚዳንት ማዱሮ ጭምር ማዕቀቦች ሲጣሉባት እንደነበረ ነው ታሪኳ የሚያስረዳው። በዚህም ሳቢያ እንግዲህ ለራሷን ብሎም ደግሞ ለቤተሰቦቿም ደህንነት በመፍራት ከህዝብ እይታ ተሰውራ የቆየች ግለሰብ ነበረች። አሁን ታዲያ ይህንን ሲመለከት የነበረው የአለም ህዝብ ለ2025ቱ የአለም የኖቤል የሰላም ሽልማት እጩ አድርጓታል። እንግዲህ የዓለም የኖቤል ሽልማት ከ በወርሃ ታህሳስ እንግዲህ የሚካሄድ ይሆናል። ታዲያ የሰላም ሽልማቱን አሸናፊ መሆኗ ቢነገርም በወቅቱ በመድረኩ ትገኛለች፣ ሽልማቷን አንስቶ ወስዳለች ወይ የሚለው የዓለም የኖቤል ቡድንን ጨምሮ እንግዲህ በርካቶች ጥያቄ እያነሱበት ያለ ጉዳይ ነው። ይህም ሆነ ያ ግን ሴት ሆኗ በዚህ በነፃነት ታጋይነቷ ቀዳሚ መሆኗን ነው እንግዲህ የተለያዩ መገናኛ ብዙሀን በስፋት እየዘገቡት የሚገኘው ጉዳይ ወደ ሶስተኛው ጉዳያችን ስናመራ የፊሊፒንስን ጉዳይ እናገኛለን። ይህች ሀገር እንግዲህ በበርካታ የተፈጥሮ ችግሮች በስፋት የምትጠቃ እንደሆነች ይታወቃል። በዛሬው ዕለትም እንግዲህ አደገኛ የተባለ የመሬት መንቀጥቀጥን አስተናግዳለች። እስካሁን እንግዲህ ስቱዲዮ እስከምንገባበት ሰዓት ድረስ በዚህ የመሬት መንቀጥቀጥ አደጋ ሰባት ዜጎቿ እንግዲህ ህይወታቸውን ማጣታቸውን ነው እየተነገረ የሚገኘው። ሰባት ነጥብ አራት ማግኔቲዩድ በተመዘገበው በዚህ የመሬት መንቀጥቀጥ አደጋ እንግዲህ ወይን የባህር ዳርቻ ላይ የሚኖሩ ዜጎች እንግዲህ ለደህንነታቸው ሲባል እንዲሸሹና ወደ ሌላ ቦታዎች ላይ እንዲዘዋወሩ እንግዲህ የሀገሪቱ መንግስት ጥሪ እያቀረበ ይገኛል። ይች ሀገር በተደጋጋሚ መሰል አደጋዎችን የምታስተናግድ ሀገር ናት። እንደሚታወቀው ከሳምንት በፊትም መሰል አደጋን አስተናግዳ እንግዲህ ወደ ሰባ ስምንት የሚቆጠሩ ዜጎቿን ህይወት አጥታለች። ከዛ ባሻገር ደግሞ ከሰማንያ ሺህ የሚልቁ ዜጎቿን በተመሳሳይ ከዛ ቦታ እንዲርቁ መደረጋቸው የሚታወስ ነው። እንግዲህ እነኚህ ዓለም አቀፍ መገናኛ ብዙኃን በስፋት ከዘገቧቸው ጉዳዮች መካከል መራርጠን ለዛሬ ያዝ ናቸው። እነዚህን ይመስላሉ። ትረምፕ፣ ያው ማኩረፋችሁ ማይቀር ነው። መቅደስ ለመረጃዎች አመሰግናለሁ።